ምን ይጠቅማታል? አሁን አራት መቶ እሷን ሰርታ መጣች እንጂ አራት መቶ እሷን አላመጣ። ግን እንደዚህ አይነት ሰዎች ብዙ ሰዎች አለው። ወላ እንደዚህ አይነት ሰዎች ብዙ ሰዎች አለው። አረ ራሳችሁ ጠቢቆች፣ ራሳችሁ ጠቢቁ ምኑ ናችሁ ነው? ጠጣችሁ ጠጣችሁም፣ ለሰው ምንም ጥቅም የላችሁም። ግን ለቤተሰባችሁን

ያኒ በኋላ ዞሮ ዞሮ ምንድን ነው የሚሆነው? ያብዳሉ። እብድ ነው የሚሆኑ ውጭ ነው የሚጠሉ። ወላሂ በጣም ነው በጣም ነው በጣም ነው። የአካል አሰያዛዝ ነኝ። ወይኔ፣ እቺ ደግሞ ሩት ቲ ቪዲዮ፣ ትንሽ ቪዲዮ ናት። በጣም ነው የገረመች። በጣም ነው በጣም የትም ቦታ ቢሆን ገጠር ቢሆን ማለት ነው። አሁን እንደ ድሮ አይደለም። ሁሉም ቦታ እየተሻለ ነው ያለው እንጂ እንደዚህ ነገር የለም በፍጹም። እየተሻለ ስላለው እንደዚህ ነገር የለም። ውጭ መሸነት ምናምን የለም ሀቢብቲ እንዴ! ከዛ መንገድ ላይ ሰው ሲያይሽ እንዴ! ሀገር ውስጥ ሀቢብቲ ትንሽ የሆኒ ነገር ሰርቶን ሸራ እንደዚህ ተወጥሮ ነው የሚጠቀመው እንጂ ሽንት ቤት እንደዚህ አይደለም፣ ውጭ አይደለም። ድሮ ነው የቀራው ይሄን ነገር ድሮ ነው ቀራው። ድሮ ድሮ ራሱ እንደዚህ መንገድ ላይ ሳይሆን መንገድ ላይ ሳይሆን በዝራፍ ውስጥ ምናሚ ቦታ አለው፣ ጫካ አለው ቦታ ነው የሚሄዱት እንጂ እንደዚህ አይነት መንገድ ላይ በቃ እናንተ ለፌ መስብላችሁ ለፌ መስብላችሁ ቪዲዮ እንደዚ ቀርጽ እንደዚህ ተረጋችሁ። አራለ ሀፍሩ ሼም ነው ወላሂ ሼም ነው እንዴ ሰው እንደዚህ ያረጋል እንዴ? የትም ቦታ ሄዱ ይሻላል እንዴ እንደ ለቤተሰባችሁ ለትንሽ አጣቁ አሁን መሰለን ይሄ ቪዲዮ እኔ ጋር ደረሰ በኋላ የእህትሽ ጋር ደረሰ ወይ ጎረቤትሽ ጋር ደረሰ ጋር ብለሽ ወደ አባት እንዲህ ነው የሚጠቀመው ምናምን ብሎ ያወራሉ። ምንም ብንሽ ሀቢብቲ አረቦቹ ራሱ ያንቺ ያንቺ አሰሪ ራሱ እንደዚህ ሲያዩሽ ወላሂ በአንድ ቀን ነው የሚያወጡሽ ከቤት በአንድ ቀን ነው የሚያባርሩሽ። ሀቢብቲ እንደ ኧረ ሸይም ነው ሸይም ነው በእውነት ሸይም ነው። ምን እንደምንም ብላችሁ ያን አንድ ልጅ ማለት ነው። አንድ ባህሬን የሆነ ጥያቄ ጠይቁ ነበር የሆነ ሴትዮ አለች። ምን ብላ ሴትዮ እንደዚህ አለች፣ ያለች ተናዳ መስሎኛል። ሴትዮዋ ኢትዮጵያ ሽንት ቤት ራሱ አያውቅም፣ ሽንት ቤት የለውም አለች ከዛ ሰውዬው ጠየቃ፣ እንዴት ሽንት ቤት የለውም ሰው ሽንት ቤት የሌላ ሰው አለ ብለው ጠየቃ። አው አለው እነሱ የለውም፣ ሽንት ቤት የት ነው ብለ ነው የሚጠይቀ። ሽንት ቤት ላይ እሺ ብላ አትቀመጠም አለች። ከዛ ልጅቷ የኢትዮጵያ ልጅቷ ናት ማሻላ። ከዛ አጭር ልብስ ለብሳ መጠች፣ አሰሪ ጓ ማለት ነው እሷ ያኒዳ ለጥያቄ ማትና ጥያቄ ምናምን የሚጠይቁት ነገር ነው መጠች። ሲጠይቋት ለምንድን ነው ይሄ ልብስ ለብስ እንደዚህ አለቻት፣ ለሴትዮዋ ማለት ነው። እንዴት ኢትዮጵያ ሽንት ቤት የለውም አለቻት። አንቺ ሄደሽ አይተሻል? ለሄጄ ሳይሆን ይህን ሰራተኛ ነገረች። አንሱ የአንቺ ሰራተኛ የነገረች። እንዴት ካላ ሽንት ቤት እንዴት የሚኖረው ምናምን ብላ ጥያቄ ጠየቀች። የኢትዮጵያ ልጅቷ ማለት ነው። ጠየቀች መዳሟ። እሳ መዳም ሳይሆን የሌላ ሰው መዳም ማለት ነው። ከጠየቀችው አው የለውም ልጅቷ የለ ማለት እኛ ነጭ። ከዛ ሰውየ ምን አለ ሽንት ቤት የሌለው ቦታ የለም፣ ካላ ሽንት ቤት መኖር አልችልም። ሰው ካላ ሽንት ቤት መኖር አልችልም። እውነት ነው። አረብ ሀገር ደግሞ አረቦቹ ደግሞ እንደኛ ውጭ ምናምን አያውቁም አስላል። በፍጹም እዚህ ምናምን አያውቁም አስላል ታውቃላችሁ። ስለዚህ እንደዚህ ጥያቄ ሲለጠየቁ ልጁት ሴትየሆን ትናደደች። አንቺ አሁን እኛ ሀገር ማተሽ እንደዚህ አጭር ልብስ እና፣ ሀቢቦቼ ራሳችሁን ጠብቁ ብዬ ነው። ራሳችሁን ጠብቁ። ሰው እንዲ ስለኛ ለምንድን ነው የሚያወሩ? ስለኛ አንድ ልጅ ራሱ በሰሞኑ ቲክቶ ላይ ነበረ፣ ቲክቶክ ላይ ሲያይ ሴትዮ እንደዚህ አለቻት፣ አረቧ ማለት ነው። አረቡ ጋር እንዲል ገብታ እናንተ መግቢ የላችሁ እንደዚህ ነው የተራባ ሰዎች ናቸው፣ እንደዚህ እንደዚህ ምናምን አለቻት። ማንን አገራሽ እኛ እንደዚህ አይነት ነገር የለንም የተራባ ሰው አይደለንም ምናምን። ከዛ ደግሞ የኛ ኢትዮጵያ ለምንድ ነው ብሎ የሚጻፉት አካላቸው ለሴትዮ አው እንደዚህ ነው በያት፣ እንደዚህ በያት፣ አንቺ እንደዚህ ስለዚህ ነው የመጣሹ፣ ለምንድነው መጣሽ፣ ለምንድነው የምትሰሪ በያት ብሎ እየጻፉ ነው ያለው። ረሴትዮ ማለት ነው፣ ሴትዩንም ነው ያግዙት። ልጅታ ሳይሆን ሴትዮ ሴትዩንም ነው ያግዙት። ወላሂ የኛ ልጅ የቲም ቦታ ቢሆን ሸር ነው የሚያዙ። በቃ ሸር እንደዚህ ሸር ሸር፣ ካረፈናታችሁ ወላሂ በጣም ነው የሚከብደው። አንቺ አማራን ብትሆን ትግሬን ብትሆን ኦሮሞን ብትሆን አንቺ ያለሽው ቦታ ራሱ አስታውሽ፣ ሀቢብቲ ስደተኛ ነሽ። አንቺ ስደት እነሱ ውስጥ ነው የምትኖሪ። ለምንድነው ዝም ብለሽ ይሄ መሰለን ይሄ መሰለን፣ እቺ አማራ ናት፣ ስለዚህ እንደዚህ እንደዚህ አይነት ማውረት አለብኝ፣ አረቦቹ ጋር ተስማምቼ እሷን መሳደብ አለብኝ ብለሽ ስታስቢ፣ ሀቢብቲ ለአንቺም ጥሩ አይመጣም። ወላሂ ያለውም ጥሩ አይመጣም። ለኦሮሞም ለአማራም፣ ለትግሬም ጥሩ አይመጣም። እነዚህ ብላችሁ ሀቢቦች እኔ መሰለን የምኖረው አንድ ልጆቹ አማራ ጋር ነው የምኖረው። ያኔ አንድ ቤት ነው የምንኖረው፣ አንድ ላይ ነው የምንበለው፣ አንድ ላይ ነው የምንጠጣው። ወላሂ ማሻላ እንዳዘነ ነገር የለም። ስለዚህ ስታወሩ ራሱ አስታውሱ እኛ የት እንዳለን ራሱ አስታውሱ እና እንደዚህ ነው። አንዳንድ ሰው አንዳንድ ሰው ደግሞ በቃ እንደ ሀገራችን የሚያደርግ የማይፈልግ በቃ እንደዚህ ያደርጋሉ፣ እንደዚህ ያደርጋሉ። እኔ እንደ እብድ ነው የሚያደርጉ ራሳችሁን፣ እንደ እብድ ራሳችሁን ጠብቆ ይቦች ራሳችሁን ጠብቆ አሁን ውጭ ልጆታ እንደዚህ ያደርጋሉ ብላ ካካ እያደረገች ውጭ ወጥታ ከቀያረገች አሁን ሴትዮ ካየች ከያዘች ስንት አመት እንደምታስር አላህ ነው የሚያውቀው። ወላሂ ያስሩላል ቶሎ ነው የሚያስሩ እንደዚህ አይነት ሰው ጋዩ አለቀላት። የለም አረቦቹ ጋር እንደዚህ አይነት ነገር የለም፣ ጨዋታ የለም። አቢቦቼ ጨዋታ ምናምን የለም። አረቦቹ ጋር ታዛላችሁ። አንደኛ ጫዋታ ምናምን የለውም። ምናስባ ሰሪ፣ በሰላም ስሪ፣ ቲክቶክ ስሪ፣ ስሪ። በሌላ መንገድ ስሪ። ብዙ መንገድ አለ። ቲክቶክ መሰራት ብዙ መንገድ አለ። ግን ዝም ብሌሽ ቲክቶክ ላይ እንደዚህ ሰራ ለው ብሌሽ እንደ እብድ ዝም ብሌሽ ስትሰሪ ወላሂ ላንቺም ጥሩ አይደለም፣ ለቤተሰብሽ ጥሩ አይደለም፣ ለሁሉም ጥሩ አይደለም። እና እንደዚህ ነው የሚላችሁ የኔ ቆንጆቼ፣ የኔ ማሮቼ። እና ይህ ቪዲዮ ከመጨረሻ ይሁት ዩት፣ ሰብስክራይብ፣ ላይክ፣ ሼር እንዳትረሱ። በጣም ነው የሚወዳችሁ በጣም ነው የሚያከብራችሁ ቤተሰቦቼ፣ ኑሩልኝ። እና እንደዚህ ነው የሚለው። ሌላ ነገር የለኝም፣ ለእናንተ ደግሞ ቃል የለኝም በጣም ነው በጣም አመሰግናለሁ። ሁላችን በጣም በጣም በጣም ሁሉን ወዳችሁ ወላሂ፣ በጣም በጣም ነው የሚወዳችው በጣም ነው የሚያከብራችሁ። ይሄን ቪዲዮ ነው እስከ መጨረሻ እዩት፣ መገርም ቪዲዮ ነው የሚታዩት። ይሄን የኔ ቪዲዮ ደግሞ ከወደዳችው ላይክ ሰብስክራይብ አድርጉልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።